ሕገ ወጥ የነዳጅ ግብይት ላይ ተሳትፈህ የምታውቅ ይመስልሃል? ነዳጅ ነው አናዳጅ። አናዳጅ ከሆነ ያለው ሁሉም ነገር ላይ ያለው ህግ ወጥ የነዳጅ እሺ፣ ምናልባት ይሄ አሁን ያልኩ፣ ምናልባት። እሺ፣ እሺ፣ የነዳጅን ውጤት ከተፈቀደ ቦታ ውጪ አከማችተህ ታውቃለህ? አረ በፍጹም፣ ተው፣ አረ በፍጹም። እሺ፣ ያላግባብ ስትሸጥስ ነበር? አረ በፍጹም። እዚህ ውስጥ የለህም ማለት ነው። ምንድን ነው የሚለው ግን? እዚህ ውስጥ ላሉት ግን ምን ይላል? ነዳጅ ከተፈቀደ ቦታ ውጭ ያከማቸ ወይም ያለ አግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ አምስት ዓመት በሚደርስ እስራት እናለው እናለው ከሦስት መቶ ሃምሳ ሺህ ብር እስከ አምስት መቶ ሺህ ብር የሚደርስ ቅጣት ይጠብቀዋል ይላል አዲሱ ህግ። ስለዚህ ያከማቸና በሕገወጥ መንገድ የሸጠ ነው? አዎ አይ፣ እሱ ብቻ አይደለም ከመንግስት ከተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ደግሞ አምስት ዓመት የሚደርስ ጽኑ እስራት እና እስከ 500 ሺህ ብር የሚደርስ የብር መቀጮ ይጠብቀዋል። ስለዚህ ማከማቸት ብቻ ሳይሆን ከተመኑ ውጪ በላይ አድርጎ የሚሸጥም አለ 350 ሺህ ብር ለመጀመሪያ ቅጣቱ፣ ከዛ ደግሞ አምስት ዓመት እና አምስት መቶ ሺህ ብር ደግሞ። ይሄ ከወጣ ከአምስት ዓመት በኋላ ሲወጣ ኢትዮጵያ ነዳጅ አውጥታ ነው የሚወጣው ማለት ነው። ከአምስት ዓመት በኋላ ሌላ ነው፣ ሌላ ከውጭ በቦት የሚቀበል ሳይሆን እኛ ኮ ከመግባታችን በፊት በቦቴ ይመጣ ነበር። አሁን ከዛ ሲወጣ ምን እንዴት እንደሚያዝን አስበዋል? በነዳጅ ገብቶ ሁሉም መኪና ኤሌክትሪክ ሆኗል። ሲወጣ ነዳጅ እና ውስጡ ነው ይናደዳል። ለዚህ ነው እንዲህ ኤሌክትሪክ ሊሆን ሊል ይችላል። ለማንኛውም እንግዲህ የነዳጅ ማደያ በሌለባቸው አካባቢዎች ያለ ፈቃድ ነዳጅ ሲሸጥ የተገኘ ሰው ነዳጅ ተወርሶ እስከ አምስት ዓመት በሚደርስ ስርዓትና ከ350 እስከ 500 የሚደርስ የብር መቀጫ ይጠብቀዋል ነው የሚለው ካፒታል። ቀደም ሲል የነበረው አዋጅ 830 ህዝባር 26 በነዳጅ ውጤቶች ላይ ቁጥጥር ላይ ክፍተቶች እንደነበሩ ተገልጾ አዲሱ አዋጅ የእነዚህን ክፍተቶች ለመቅረፍ ያለመ ነው። ስለዚህ ህገወጥ ነዳጅ ግብይት ላይ ነዳጅ ማደያ ባለቤቶች ወይ ደግሞ ነዳጅ በየቦታው የምታከማችሁ ወይ ደግሞ ከተፈቀደው አገልግሎት ውጭ ከተተመነው ውጭ የምትሸጡ ካላችሁ አሁን ታስራችሁ ስትወጡ በነዳጅ የሚሰራ መኪና ላይኖር ይችላል እና ተጠንቀቁ፣ ነው ተጠንቀቁ። ይሄንን አምስት ከአምስት ዓመት ስርዓት ይጠብቃችኋል የተባለው። አዲስ አበባ ፖሊስም ይዞት የወጣው አንድ እንግዲህ ቅጣት ወይም የእስር ፍርድ የተላለፈበት አንድ ግለሰብ አለ ጎረቤቱ ላይ በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ ጉዳት ያደረሰው ግለሰብ እንግዲህ ቅጣት የእስራት ቅጣት ተፈርዶበታል ይላል የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ነው ለአዲስ አበባ ፖሊስ ገልጾ የተናገረው። ተከሳሽ ስሙ ሀብታሙ ተክለማርያም ይባላል። ወንጀሉ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ደግሞ ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይ ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረ አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እያከናወነችበት ባለችበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር ውሎ የአዲስ ከተማ ክፍለ ከተማ የፖሊስ መምሪያ በኮልፌ አካባቢ ፖሊስ ጣቢያ እንደዚሁ አስታውቋል። በጣም ይዘገንን ወንጀል ነው። በጣም ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት እንግዲህ ክስ እንዲመሰረትበት አድርጓል ይላል። ለፈጸመው ወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት የአዲስ ከተማ ምድብ ፈጣን ችሎት የካቲት 5 ቀን 2017 ዓ ም በኋላው ችሎት ተከሳሽ ሀብታሙ ተክለ ማርያም በሰባት ዓመት ከአምስት ወራት ጽኑ ስርዓት እንዲቀጣ ወስኖበታል።